ከ30 በመቶ በላይ የሚሆነውን የዓለምን የማዕድን ሀብት በውስጡ የያዘች ይህንን ወደ ጥቅም ለመቀየር በቂ የሚባል ተመጣጣኝ የሰው ኃይል ያላት አህጉር ዛሬም በሀብት ማማው ከታችኛው እርከን ላይ እንደምትገኝ ተደጋግሞ ስሟ ይነሳል። ለዚህ ቀዳሚው ምክንያት ሆኖ የሚነሳው ደግሞ በአህጉሪቱ አሁንም ድረስ ሁነኛ መፍትሄ ያላገኘው የእርስ በርስ ግጭት ነው። እነዚህ ጉዳዮች ላይ ከሚመክሩ መድረኮች ውስጥ አንዱ የሆነው የጣና ፎረምም ከልማት በፊት ሰላም ወይንስ ልማትን የሰላም መስመር ማድረግ በሚለው ጉዳይ ላይ ሀሳቦች ተንሸራሽረውበታል። ኢትዮጵያም የመፍትሄ ሀሳቦችን አቅርባለች። የሰላም ጉዳይ ትልቁ ችግር ነው። የሰላም ጉዳይ ነው በአፍሪካ ህብረት ትልቁ አንደኛው ፒላር ነው እና አፍሪካ ውስጥ ነው የሰላምን ጉዳይ እውን ማድረግ ትልቁ አጀንዳ ነው ተብሎ ይታሰባል። በሌላ መንገድ ደግሞ ው ሰላምን ነው የምናስቀድመው ወይስ ልማት ነው የምናስቀድመው የሚለው ኢሹ ትልቅ ክርክር አጀንዳ ነው ሙሉ በሙሉ ልማቱን ትተነው ወደ ሰላም እንሄድ ካለን ረሃብና ሌላ የሆነ ክራይሲስ ሊፈጠርብን ነው። በዚህ ረገድ ኢትዮጵያ ለሌሎችም ተሞክሮ የሚሆኑ ተግባራትን በልማት እቅዶቿ እየተገበረች ስለመሆኑ በኢትዮጵያ የኬንያ አምባሳደር ነግረውናል። ለግጭት መንስኤ የሚሆኑ ጉዳዮችን ልማትን በማስፋት ማምከን እንደሚቻል በመድረኩ ለቀረቡ ሀሳቦችም ይህ ማስረጃ ሆኗል። አዲስ አበባ የአፍሪካ መዲና፣ የአፍሪካ ህብረት መቀመጫም ነች። ይህ ደግሞ የዲፕሎማሲው ማህበረሰብ ማዕከል ያደርጋታል። በኮሪደር ፕሮጀክት፣ በግብርናው ኢንቨስትመንት፣ የምግብ ዋስትናን በሚያረጋግጡ ስራዎችና የአየር ንብረት ለውጥን የሚቋቋሙ ተግባራትን በመከወን ረገድ እያየን ያለነው ነው። የእድገት ጉዞ ኢትዮጵያ በትክክለኛው መንገድ እየተጓዘች ስለመሆኑ የሚነግረን ነው። ከፊታችን እየተተገበረ ላለው ስራና ለታየው ሽግግርም የአመራር ብቃቱን እንድንገነዘብ፣ እንድናደንቅ የሚያደርግ ነው። ኢትዮጵያ ባለፉት ዓመታት ውስጥ ያሳለፈቻቸው ፈተናዎች ከውጭም ከውስጥም በአስቸጋሪ ቁመና ውስጥ እንድትራመድ ቢያደርጓትም ለዚህ እንዳልተበገረች የሕዳሴ የሕዳሴው ግድብና ሌሎች ፕሮጀክቶች ማሳያ ናቸው። ሰላምን መሻት በተግባር የሚገለጸው የማህበረሰቡን ተጠቃሚነት በሚያረጋግጡ ፕሮጀክቶች ነው። በሌላ መንገድ ደግሞ በኢትዮጵያ ውስጥ በሶስት እና በአራት ዓመታት ውስጥ የነበረ የውጭ ተጽዕኖ ቀላል አልነበረ። በተለይ በአባይ ጉዳይ ተከትሎ በሰሜኑ ጦርነት ውስጥ የነበረው ሁኔታ ተከትሎ በኢትዮጵያ ውስጥ የነበረው የውጭ ጫና ምናልባት በኢትዮጵያ ታሪክ ውስጥ ትልቁ በጣም መስቀለኛ መንገድ ነው የሚለውን ነው መወስደው እና እንዲህ አይነት ሁኔታ ውስጥ ሆና ኢትዮጵያ እንዲህ በጣም አስደማሚ የሆነ የልማት ስራዎችን መስራት ትችላለች። ማሳያ ነው። ሌሎች የመጡ አፍሪካውያን ወንድሞች፣ እህቶች ምስክርነት ሰጠዋል። ኢትዮጵያን እኛ የምንሰማው እኛ የምናያት አያት ኦልሬዲ በጣም በመስቀለኛ መንገድ ውስጥ ሆና በችግር ውስጥ ሆና ነው ችግር ውስጥ እንዳለች ነው እኛ የምንረዳው፣ ግን እዚህ ውስጥ መጣን የናው ይሄ የአፍሪካ የአዲስ አበባ የኮሪደር ልማት ታላቁ የኢትዮጵያ ሕዳሴ ግድብን የናው ማድረጉ በችግር ውስጥ ሆኖ መስራት እንደሚቻል ማሳያ ነው ብለው ሲናገሩ ሰምቻለሁ። አፍሪካ ውስጥ ለሚስተዋሉ ችግሮች አንዱ መነሻ የልማት ጥያቄ ነው የሚሉ ተመራማሪዎችም ይህንን ተረድቶ የመፍትሄው አካል መሆን እንደ ሰላም መሳሪያነት እንደሚቆጠር ይጠቁማሉ። በሀገር ደረጃ ይሁን በአህጉር ደረጃ ለችግሮች መፍትሄ መኖሩን የሚያምን ፖለቲካዊ ቁርጠኝነት ካለ ምንም መፍጠር ይቻላል። በፖለቲካዊ ቁርጠኝነት ማነስ ምክንያት በተለያዩ ጊዜዎች የሚነሱ ችግሮች በቂ ትኩረት አያገኙም። ችግሮችን በየትኛውም አቅጣጫ ለመፍታት አለ በመሞከር ደግሞ ተባብሰው እንዲቀጥሉና ውስብስብ እንዲሆኑ ያደርጋቸዋል። ያንን ቁርጠኝነት በአፍሪካውያንና ዓለም አቀፍ ተቋማት በጋራ መምራት ከተቻለ መፍትሄውን ማግኘት እንችላለን። ልክ ኢትዮጵያ ውስጥ እንደታየው ሁሉ መሰሌ ልማት እድሎች ሲገኙ በአግባቡ መጠቀም የወጣቱ ሚና መሆን እንዳለበት የሚመክሩት በኢትዮጵያ የኬንያ አምባሳደር ጆርጅ ኦሪና አህጉራዊ ተምሳሌትነቱንም አስረድተዋል። በአህጉራችን የተለያዩ እድሎች አሉ። ወጣቶች እነሱን መጠቀም አለባቸው። የቴክኖሎጂ ተጠቃሚነትን ማሳደግ አለባቸው። ፖሊሲዎች ለእድገት እንዲመቹ ምህዳሩ እንዲሰፋ መጣር አለባቸው። በኢኮኖሚ ለአምራች ዘርፉም እድሎች እየሰጡ ነው። ያንንም ወጣቶች መጠቀም አለባቸው። እነዚህ መንገዶች ራሳችንን አዘጋጅተን መጠቀም ከቻልን አፍሪካውያን ወጣቶች ክህሎታችንን ማዳበርና ተጠቃሚ መሆን እንችላለን። እድልን መጠበቅ ማህበረሰብን የመለወጥ አቅሙ አናሳ በመሆኑ እድልን እየፈጠሩ በመቀጠል ተጠ ተጠቃሚ መሆን ይቻላል። መሪዎችም ወጣቱ ኃይል ላይ መዋለ ነዋያቸውን በማፍሰስ የተጠቃሚነት እድላቸውን ማስፋት ይኖርባቸዋል። የአህጉሪቱን ተጠቃሚነት ለማረጋገጥ የተሳሰረ የልማት አቅም መፍጠር እንደሚገባም ተመላክቷል።